አባታችን አቡነ ያሬድ ሊቀ ጳጳሳት ብዙ አካባቢ የሚገኙ የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን አብያተ ክርስቲያናት መምህራንና አስተዳዳሪዎች በጥቅሉ በየማዕረጋችሁ የቅዱስ ያሬድን የመስቀል በዓል ዝማሬ በመምራት ያቀረቡልን የቀጠበት ንጉሴና የሚያጓጉ የሚያሳስቡ ደቀ መዛሙርታቸው ጭምር፣ ቀሳውስት፣ ዲያቆናት፣ ሁላችሁም ምእመናን እንኳን ለበዓለ መስቀሉ አደረሰን አደረሳችሁ። መስቀል በየዓመቱ በየዓመቱ በቤተ ክርስቲያናችን አውደ ምሕረት በየአደባባዩ ስለሚከበር ስለ መስቀል መማርም ማስተማርም እንግዳ አይደለም፣ የሚታወቅ ነው። ተደጋግሞ ተደጋግሞ የሚነገር ነው። በአጭሩ ለበዓሉ ክብር መስቀል በሰውና በእግዚአብሔር መካከል ለእርቅና ሰላም፣ ለምሕረትና ይቅርታ የተተከለ የሕይወት ምልክት ነው። መስቀል በሰማይና ምድር መካከል አምላክ ከሰማይ ከልዕልናው ወደ ምድር ዝቅ ብሎ ሰው ከትሕትናው ወይም ከዝቅታው ከምድር ወደ ላይ ከፍ ብሎ በመካከለኛ ቦታ የተገናኙበት፣ የተመላለሱበት የሕይወት መሰላል ነው። እግዚአብሔር ሰውን የማዳን እቅዱ ወይም የሀሳቡ መጀመሪያና መጨረሻ፣ የነቢያት ትንቢት፣ የቅዱሳት መጻሕፍት ቃል በተግባር ተገልጾ የተፈጸመበት ዋነኛ የሕይወት ምልክት ነው። በመስቀሉ ላይ ሁሉ ተፈጽሟል። በማህበረሰባችን ባህላዊና የሥነ ምግባር ድንጋጌ መሠረት የተጣሉ ወገኖችን በግራና በቀኝ አድርገው እነሱ በመካከል ሆነው በዛፍ ጥላ ስር እንደሚያስታርቁ ሽማግሎች ዓለምን በሸርነቱ ሊታረቀው ሊታደገውና ሊያድነው ወዶ በሰው ሰውነት የተገለጠው አምላክ በማይከለ ምድር ቀራንዮ ሰውን ከራሱ፣ ሰውና ሰውን፣ ሰውና መላእክትን፣ ሥነ ፍጥረትና ሥነ ፍጥረትን፣ ምድራውያንና ሰማያዊን ያስታረቀበት የተበታተኑትን ሰብስቦ የተለያዩትን አንድ አድርጎ ሁሉንም አንድ መንጋ ለአንድ እረኛ ያደረገበት የህይወት መቋሚያ የህይወት በትር ነው። ጠፍቶ የነበረው ህይወት የተገኘው በመስቀሉ ብርሃንነት ነው። ታሕተ ጽላሎቱ ፈተውኩ ወነበርኩ ወፍሬሁ ጥዑም ለጉርዔ። በአብርሃም አምላክ በእግዚአብሔር ማደሪያ ማደርን መገኘትን ወደድኩ አደርኩ፣ ፍሬው ለጉሮሬ የጣፈጠ ነው እንዳለ በመስቀሉ የተገኘ ፍሬ ሕይወታችን ነው መድኃኒታችን ነው መስቀል የህይወት መድኃኒት የህይወት ፍሬ የተገኘበት የህይወት ዛፍ ነው የመስቀሉ ጥላ እባብ ሰይጣንን የሚከብደው የሚደብረው የሚጫነው ሲሆን ላመነው ለእኛ ግን እረፍት የሚገኝበት የህይወት ጥላ ነው የተሰበሰብነውም አሁን በመስቀሉ ጥላ ነው። ሰውና እግዚአብሔርን አለያይቶ የነበረው የኃጢአት አጥር በመስቀሉ ፈርሷል። የጠብ የጥላቻና የመለያየት መጋረጃ ተገፎ ሰውና እግዚአብሔር ሰውና ሰው ተያይተዋል፣ ተገናኝተዋል። በመስቀሉ ጥላ የተሰበሰቡ ሁሉም ከአንድ መሶብ የሚመገቡ የሚበሉ ከአንድ ጽዋ ወይም በአንድ ጽዋ የሚጠጡ ሆነዋል። ነገረዥነትን ነገረዥነት ተጠቃሉ በመስቀሉ ተፈጽሟል። በሰማያውያን መላእክትና ከክብራቸው በወደቁ አጋንንት የጨለማ ሰራዊት መካከል በሰማይ በተደረገ የመንፈስ ጦርነት ሰዎችና እግዚአብሔርን ሲያጣላ፣ ሰዎችና ሰዎችን ሲያካስስና ሲያናክስ ሲያለያይ የነበረ ታላቁ አውሬ ጥንተ ጠላት ዲያብሎስን የመላእክት አለቃ ቅዱስ ሚካኤልና ሰራዊቱ ተዋግተው በብርሃን ዘንጎቻቸው አናት ላይ በተሳሉ የመስቀል ምልክቶች ድል ነስተው ከነ ሰራዊቱ አንኮታኩተውታል በሰማይ ቦታ አሳጥተው በትነውታል። የመስቀል ምልክቱ ኃይሉ ይህ ነው። በሊቀ መላእክት ቅዱስ ሚካኤል አማላጅነት አምና በክንፈ ረድኤቱ ተጠብቃ በሃይማኖት ጸንታ ትኖር የነበረች አንዲትን እናት ለማሳሳት ከሕይወት መንገድ አስወጥቶ ጨለማ ውስጥ ለመክተት ሚካኤል ነኝ ልረዳሽ መጥቻለሁ፣ አለህ ብሎ መስሎና አስመስሎ የመጣውን ሰይጣን ለእማንተሁ ሚካኤል አይቴ ሀሎ በትረማይ ተብከ፣ አንተ ሚካኤል ከሆንክ ሚካኤል በዘንጉ ጫፍ ላይ የመስቀል ምልክት አለው፣ የመስቀል ምልክትህ የት አለ? ከንጉሥ ወይም ከመንግስት ተልክ ያለህ ብሎ የሚመጣ ሰው የመንግስት ማህተም የሌለበት ደብዳቤ ቢያቀርብ ማን ይቀበላል? ብላ ድል ነፍስታ መልሰዋለች። የቅዱስ ሚካኤል የመልክኡ ደራሲም ሰላም ላይ ዳዊክ ሌት በረጎዛ በትረወርቅ ዘቦን አይሌሁ ማይተም መስቀል ዘመብረቅ በአናቱ ላይ እንደ መብረቅ ያለ የመስቀል ምልክት ያለበትን ዘንግ ለምትመረጎዝ ለአንተ ሰላም ይሁን ማለት ነው። መስቀል እንዲህ ለሰዎችም ለመላእክትም የተሰጠ የኃይል የድልና የሰላም ምልክት ነው። ለእኛም በጥፋት መንገድ የሚፈትን ክፉ መንፈስ ጠላትን ሁሉ እንድንመክት እያሳፍር እንድንመልስበት የተሰጠ ምልክታችን ነው። ስለዚህ የተጻፉ ብዙ የቅዱሳት መጻሕፍት ቃላት አሉ። ጊዜውን ለመጠበቅ ያህል ባጭሩ መስቀል የኃይላችን ምልክት ነው፣ የኃይል ምልክታችን ነው። ስለዚህ በግንባራችን በደረታችን፣ በክንዶቻችን፣ በመዳፎቻችን፣ በጣቶቻችን፣ በአካላችን ክፍሎች ላይ ሁሉ የመስቀል ምልክት እናትማለን። ቅዱስ ያሬድ በዚሁ በመስቀል በዓል ድጓው በፍጽም ወበእንግድአ በአጻብ ወበመዝራይት ትምህርተ መስቀል ፀዊረነ ናልሶሱ። በግንባራችንም በደረታችንም በጣቶቻችንም በክንዶቻችንም የመስቀልን ምልክት አድርገን የመስቀልን ምልክት ተሸክመን እንንቀሳቀሳለን ብሏል። በመስቀሉ ምልክት የመንፈስ ጠላት ዲያብሎስን ከሁላችን ያርቅልን፣ በረከተ መስቀሉን ያድለን። ይህ የመስከረም ወር የመስቀልና የመጥምቀ መለኮት ዮሐንስ ወር ነው። ሁሉም ስራ የሰሩበት የተገለጸ የታወቀ የተረዳ ስራ የሰሩበት ወር ነው። ይሄ ዛሬ ለመጥምቀ መለኮት ዮሐንስ ስም መሰረት የሚጣልለት ቤተክርስቲያን አዲስ አይደለም፣ ግን ከዮሐንስ ጋር የተለየ የተያያዘ ልዩ ታሪክ አለው። ቅዱስ ዳዊት በመዝሙር 83 ጥቀ ፍቁር አበያቲከ እግዚኦ የሰራዊት ጌታ እግዚአብሔር ሆይ አቤቱ ማደሪያዎች እንደምን የተወደዱ ናቸው ነፍሴ ብሔር በእግዚአብሔር አደባባዮች አደባባዮች ደስ ይላታል ትናፍቃለችም እንዳለ ይሄ ያለንበት አደባባይ ደስ የሚያሰኝ የሚናፈቅ በረከተ ሥጋ በረከተ ነፍስ የሚገኝበት መስቀሉ ኃይላችን፣ መስቀሉ ምልክታችን መሆኑን አረጋግጠን ታሪኩን የምናስብበት እለት ነው የሰኔው የፊልጵስዩስ በሚቤታችን ስም በሦስት ድንጋዮች የተሠራውና ይሄ ዛሬ መስከረም አሥራ ሰባት ጠፍቶ የነበረው ተገኝቶ ተቀብሮ የነበረው ወጥቶ በንግሥት ሌኒ በኢየሩሳሌም የተሠራውን የመስቀል ቤተ መቅደስ ያሳስበናል፣ ያስታውሰናል። ባሕሪውን በባሕሪው የሚሰውርና ከሰው እውቀትና ምርምር ርቆ በሰማያት ብቻ ይኖር የነበረ ልዑለ ባሕሪ እግዚአብሔር በሰዎች መካከል ሊኖር ሰዎችም ቀርበውት እንዲኖሩ በወደደ ጊዜ በሰማይ ማደሪያው በሰማይ መቅደሱ አምሳል የሆነች ደብተራ ኦሪት በምድረ በዳ እንድትዘጋጅ አዘዘ። ለስሙ መመስገኛ ቤተ መቅደስ እንዲሰራ አደረገ። አነጸ መቅደሶ በአርያ ወሳረራ ውስተ ምድር ዘላለም እግዚአብሔር በሰማይ መቅደሱን መሰረተ፣ በምድርም ለዘላለሙ አጸናት አነጻት እንዳለ እኛም ዛሬ ይህንን በየህመት መጥምቁ ዮሐንስ ስም የተሰየመውን ቤተ ክርስቲያን መሠረት እናስቀምጣለን። ያንኑ መመሪያና የእቅድ መነሻ መሠረት ማድረግ ነው። የስሙ ማደሪያ መመስገኛው አብያተ ክርስቲያናት ይመሰረታሉ፣ ይታነጻሉ። እሱ ፍቅር ስለሆነ በፍቅሩ ጸንቶ የተገኘውን ሁሉ ወደ ቤቱ ያቀርባል፣ ወደ ማደሪያው ይስባል፣ ከእሱም ጋር ያኖረዋል። የእግዚአብሔር ማደሪያ በሰዎች ዘንድ ነው። ይህ ቦታ ይህ ቦታ በተለየ ቀደም ብዬ እንደጠቀስኩት፣ ይህ ቦታ በተለየ ጽያዬ ፍኖት መንገድ ጠራጊው ቅዱስ ዮሐንስ መንገዱን በቃለ እግዚአብሔር ጠርጎ አጣርቶ አስተካክሎ ያመቻቸው ህዝቡን ከያጣጫው በአዋጅ ሰብስቦ ስለ ዓለም መድህንና ስለ ዘላለም ሕይወት ያስተማረበት አደባባዩ፣ እሱም አባቱ ካህኑ ዘካርያስም በደማቸው የገዙት በሕይወታቸው መስዋዕትነት ያቀኑት አጽመ ርስታቸው ነው። የዮሐንስና ዘካርያስ ይህ ቦታ ቤተክርስቲያን እንስሳት አራዊት ሰጥነውበት የነበረ ወይም ሌላ ሕይወት ይኖርበት የነበረ ምድረ በዳ የሰዎች ልቡና ምድረ በዳ የነበረ የሰዎች ልቡና በመጥምቁ ዮሐንስ አዋጅ በተዘራው ቃለ እግዚአብሔር የመንፈስ ልምላሜ አግኝቶ ሃይማኖት አብቅሎ ምግባር አፍርቶ ትሩፋት አፍርቶ የተገኘ ልዩ የተለየ ቦታ ነው። በዙሪያው የተንሰራፉት እነዚህ የአጽድ ዛፎች ሐዋርያት የተከሏቸው ያጠጧቸው የፍጥነት ባለቤት እግዚአብሔር ያሳደጋቸው ናቸው። ይህም ማለት አበው ሐዋርያት በዛፎቹ አንጻር አበው ሐዋርያት ያስተማሯቸው በዙሪያ ከበው የሚጠብቋት የሚረዷት የሚጸልዩባት ከእሳት ከስለት የሚጠበቁባት የተስፋ ማዕከላቸው መገናኛቸው ናት ለመይመናነ ቤተ ክርስቲያን። ስለዚህ ዛሬ እንደተሰበሰብን እግትዋ ለጽዮን ወይ ቀፍዋ አሁ ጽዮንን ክበቧት በአደባባይዋ ዘምሩ፣ አመስግኑ እንዳለ ዳዊት ከግብጽ ስደት ወጥተው ወደ ተስፋ ምድር ይጓዙ የነበሩ ቤተ እስራኤል ስር ነቅሎ ወጥቶ ከነጓዙ ይተም ለነበረው ቤተሰብ የእረፍት ሰፈራ በሚያደርጉበት ጊዜና ቦታ እነሱ ድንኳን ድንኳናቸውን በምስራቅ፣ በምዕራብ፣ በሰሜን፣ በደቡብ በአራቱ ማዕዘን ተክለው በመካከላቸው በምንጣፍ ያማረ በወርቅ የተንቆጠቆጠ ድንኳን ያቆማሉ። ያ የአምላካቸው የእግዚአብሔር ማደሪያ ቅዱሱ የመገናኛ ድንኳን ነበረ። በየትኛውም አገር በማናቸውም ቦታ የምትመሰረት ቤተ ክርስቲያን ከአራት ማዕዘን እየተሰበሰቡ ዙሪያዋን ከበው በመካከል አድርገው የሚጠብቋት የሚያንጿትና የሚያስቡባት ምእመናን ናቸው። ወደ ዘላለም ሕይወት ወደ መንግስተ ሰማያት የሚያልፉባት መንገዳቸው የሕይወት መንገዳቸው የብርሃን በራቸው ናት ቤተ ክርስቲያን። ይችን የሌቱን ጨለማ ያሳለፍባትን ቦታ ለአንተ አወርሰሃለሁ፣ ለልጅህም ትተላለፋለች፣ እኔም ከአንተ ጋር በረድ ትኖራለሁ ይህ የነገርኩህም ተስፋ እስከሚፈጸም አልተውህም ብሎ ሕያው አምላክ ከያዕቆብ ጋር ቃል ኪዳን የገባባት የያዕቆብ ከእንቅልፉ ነቅቶ በዚህ ቦታ የእግዚአብሔር ቤት ይሰራል። ይቺ ቦታ የእግዚአብሔር ደጅ የመንግሥት ሰማይ በር ናት ብሎ የተናገረላት የተስፋ ማእከላችን የቃል ኪዳን ቦታችን ናት ቤተ ክርስቲያን። ሰሎሞን አሐውል ለአበደብረ ከርቤ እነሆኔ ወደ ከርቤ ተራራ እወጣለሁ መዓዛው በአካባቢው ላሉት ሁሉ የሚተርፍ በጎሽታው መዓዛው ለአካባቢው ሁሉ የሚተርፍ ነጭ የኢጣን መዓዛ ወዳለበት ኮረብታም እወጣለሁ ብሏል። እንግዲህ ይሄ ቦታ ከዛሬ ጀምሮ የተለያየ የተለያየ ሽታ ምናልባት የሚሰማበት ኑሮ ሆኖ ከቆየ ከዛሬ ጀምሮ በቤተ ክርስቲያኒቱ ካህናት በመዓልትም በሌሊትም በነግህም በሰርክም በየጊዜው ሁሉ በሚቀርብ ማዕዛው በጣፈተ እንደ ዕጣን በጣፈተ ጸሎት የሚቀደስ ይሆናል። አዎ ዕጣኑ አካባቢውን ሁሉ ማዕዛ፣ በጎ ማዕዛውን የሚያካፈልበት ቦታ ይሆናል። በዛፎች መካከል አገኘነው የተባለውም ይህንኑ ያመሰጥራል። በእጽዋት መካከል እጽ ቡሩክ ፍሬ ሕይወት ዕፀ መድኃኒት አለ። አሁን እኛ በመካከላችን ቆሞ የምናስበው ዕፀ መስቀል እንዲሁ ለታመሙ ብቻ የተዘጋጀ መድኃኒት አይደለም። ላልታመሙትም ሁሉ የመንፈስ ጤንነት፣ የልቡና ሰላም የሚሰጥ ለአንድ ሰው፣ ለሁለት ሰው፣ ለተወሰኑ ሕመምተኞች ሳይሆን ለዓለም ሁሉ ሕይወት የሚሆን መድኃኒት የሚሆን የእግዚአብሔር የሕይወት ምልክት ነው መስቀል። ስለዚህ በዚህ ቦታ እግዚአብሔር ይሰራል፤ እኛም በዚህ ቦታ እግዚአብሔርን እናመሰግናለን። ይሄ የመስቀል ወር ነው ያልኩትም ያለ ምክንያት አይደለም። መስቀል መስከረም አስር ቀን ግማደ መስቀሉ በአጼ ዳዊት ዘመነ መንግስት ከግብፅ ወደ ኢትዮጵያ መጥቶ ኢትዮጵያ መሬት ከብሮ የኖረበት ወር ነው። ሁለተኛውም የደመራ ነው። ደመራን እንግዲህ በአዲስ አበባ በመላ ሀገራችን የበዓሉን አከባበር እንደምታውቁት፣ እንደምታስታውሱት በሁሉም አብያተ ክርስቲያናት ማዕከል ማዕከል በየአደባባዩ የሚከበር በዓመት ደመቅ ሞቅ ያለ ቀለመደማቅ ደማቅ የሆነ በዓል ነው የደመራ በዓል። በተለይም በአዲስ አበባ መስቀል ተራራ፣ መስቀል አደባባይ ከከተማይቱ ከሁሉም አካባቢ ካህናቱ ከየአድባራቱ እየወጡ እየመጡ የቅዱስ ያሬድን ዜማ በጸዓዳ ልብሳቸው በነጭ ልብሳቸው አሸብርቀው ሰማዩም ጥርት ብሎ በሰማያዊ መልኩ ላይ በከዋክብት ደምቆ ምድራችን በልምላሜ አሸብርቃ በምታይበት አዲሱ ዓመታችን ከተከበረ በኋላ ቀጥሎ የሚከበር ታላቁ በዓላችን ነው። ወጣቱ፣ ወንዱ፣ ሴቱ በእልልታ በዝማሬ የሚያከብረው በዓል ነው። የተለየ ቀለመ ደማቅ በዓል ስለሆነ የተለያዩ ውጭ ሀገር ሀገር ጎብኚዎችም በበዓሉ ላይ ይገኛሉ። ቀድሞ ንጉሠ ነገሥቱ ከሰራዊታቸው ጋር ሆነው ሰራዊቱ በሰልፍ የከተማው ሕዝብ አዛውንቱ ችቦውን እያንቦገቦገ ደመራውን ደምሮ በደመራው ዙሪያ ኢዮሃ፣ ኢዮሃ መስቀል አብርሃ፣ ይኸው መስቀሉ ተገኘ። ይኸው መስቀል በሀገራችን ክረምቱ አልፎ የፀሐይ ብርሃን በራ። ሀገራችን ገጿ ፊቷ በልምላሜ ታደሰ፣ በአበቦች አጌጠች። ተራሮቻችን ኮረብቶቻችን ሁሉ አረንጓዴ ጥለት ያለበት ልምላሜ ጋቢያቸውን፣ ኩታቸውን፣ ቡልኳቸውን ደርበው ሽማግሌ የተጣሉ የሚያሳርቁ ሽማግሌዎች መስለው በሚታዩበት በዚህ ወራት የመስቀል በዓል የማይረሳ ቀነመደማቅ በዓላችን ነው እና መስቀሉ መስከረም ዮሐንስም፣ በሱ ስም የተጠራበት እሱም ሰማዕትነት የተቀበለበት ታላቅ በዓል ነውና፣ ይሄ ለመስቀልም ለደመራም